ላ አይገፋም ሌሊቱ ሲያስጨንቅ ትዝታና አፍቆቱ ከሌለች ከቤቶ ኔ ላሳርፈው አይገፋም ሌሊቱ ሲያስጨንቅ ትዝታና አፍቆቱ ከሌለሽ ከቤቱ የኔሳይ መቼም አይበቃም ለአደባባይ ወሬ በመላ ይፈታ ደብቅ ነው ሰውር ነው ሚስጥሬ በማይቃለ ለዳ አስሬ አለሁ እስከ ዛሬ ሰጸት የግር እሳት ሆኖብኝ አንዘቴን ቢጠብሰው ተኝቶ እንዳደረ ወጋ ይቀር በኔም ነጋ እንደ ሰው የበደልኩሽ በደሉ ሉ ነሮ ወቀሰኝ አምርሮ የሆድን በደል አመቀው በሆዴ

እና አመሰግናለን። ቀጥለናል፣ ተመልካቾቻችን፣ ፋና ላምሮት ነው። ምራፍ 21 ሶስተኛ ሳምንት የምድብ ሁለት ተወዳዳሪዎች ሰባቱ የሁለተኛ ሳምንት ስራዎቻቸውን እያቀረቡ ይገኛሉ። የመጀመሪያ ዙር የመጨረሻ አቅራቢዎች ደግሞ ኤርሚያስ ዘሪሁን በኤልኤም ስድስት ማህሌት ስንሻው በኤልኤም ሰባት ተወክለው ከኮከብ ባንድ ጋር በዚህ መልኩ አቅርበዋል። ከወደዳቸቸው ያልተገደበ ድምጻችሁን በ8222 እንደዚሁ ልትልኩላቸው ትችላላችሁ። ቀደም ሲል ኤርሚያስ ዘሪሁን የተፈራ ነጋሽን ጎንን ላሳርፈው፣ እንዲሁም ማህሌት ስንሻው የነፃነት መለሰን ሁሉን ትቼን በዚህ መልኩ አቅርበውታል። እናመሰግናለን። በዚሁ አጋሮቻችንን ለማመስገን ያክል ሼባ ቪሌጅ ሆቴልና ሪዞርት በቢሾፍቱ፣ ቫቲካ የጸጉር ቅባት፣ ዳፋ ሶፕ ኤንድ ዲተርጀንት ማኒፋክቸሪንግ ኃላፊነቱ የተወሰነ የግል ማህበር የእሳት አጋሮቻችን ናቸው። እጅግ በጣም እናመሰግናለን። ዳኞች አስተያየት እንደዚሁ ነጥብ ይሰጡልናል። ኤርሚያስና ማህሌት እንዴት ናቸው? ኤርሚያስ የተፈራ ነጋሽ፣ ጎኔን ላሳርፈው አንቺ ውዬ ላይ ያለ ዜማ፣ ከዛ ደግሞ ሁለት አይነት ሪትሚክ ስትራክቸር ያለው ወይም የሪትም ቫሪሽን ያለው ዜማ ቆንጆ ነው። ምርጫው በራስ ድምፅ ማዜም የሚለው አንተ ጋም ቆንጆ ነው። በራስ ድምፅ ነው የምታዜመ፣ ምንም የኢሚቴሽን ነገር አይታይም። እዚህ ዘፈን ላይ ደግሞ በጣም ኢሞሽን ወይም ስሜት የምንለውን ነገር ለማስተላለፍ የሞከርከው መንገድ በጣም ቆንጆ ነው። ከዳይናሚክስ ጋር በተያያዘ ዜማው ራሱ ኔቸሩ፣ አሰራሩ ለዳይናሚክስ በደንብ የሚጋብዝ ስለሆነ የጠቀምከባቸው ቦታዎች ጥሩ ነው። ግን ከዚህ በፊትም ለሌሎች ድምፃውያን ስንለው እንደነበረው ዳይናሚክስ ብቻን አትስራ። ከባንዱ ጋር በሪሄርሳል ታይም አንተ ሶፍት አርገ፣ ላውድ አርገ የምታይዘኝባቸው ቦታዎች አሉ። ስለዚህ እዚህ ጋር አብረን ዝቅ እንበል፣ አብረን ከፍ እንበል እየተባለ ነው አይደለም። ዳይናሚክስ የጋራ ስራ፣ የጋራ መሆን አለበት። ስለዚህ ብቻህን ዝቅ፣ ብቻህን ከፍ ብትል ለብቻ ስንሰማ በጣም ቆንጆ ነው፣ ግን ከባንዱ ጋር ያለ ውህደት የሚለው ሀሳብ ጋር ደግሞ ስንመጣ ጥፋት ስለሚሆን እሱን በመነጋገር መስራት ይኖርባሃል ከነሱ ጋራ ብዙ ነገሩ ደህና ነው። ወደ ሀሳቢ ስመጣ ቢስተካከሉ ኖሮ ብዬ ማስባቸው ያው አንቺ ወየሬ እንደመሆኑ መጠን ቅኝት ለመጠበቅ በጣም አስቸጋሪ ነው እና በደንብ ፍርስ ሲሉ የሚሰሙ ቦታዎች አሉ። በተለይ የዜማ ሀረጋት የሚነሱበት ቦታዎች፣ የዜማ ሀረጋት የሚያልቁበት ቦታዎች አስተላለቃቸው ከቅኝት ብቻ ሳይሆን የፍሬዚንግ ሀሳብ አንድ ዜማ ጀምሮ የሚጨርስበት ቦታ ድረስ ስንል ቁርጥ ይላል የመጨረሻው አካባቢ። ስለዚህ ወይ ትኩረት አለመስጠት ነው ወይ ትንፋሽ አልበቃ ሲልም መሀል ላይ ማቋረጥ ነገር ችግሮች ምን እንደሆኑ አንተ እሱን ማወቅ ይኖርብሃል። ከዛ ማስተካከል እንደዚህ እንደዚህ አይነት ነገር። ከዛ ግን ምንድነው አሁንም የዜማ ምርጫ ላይ በደንብ ማሰብ ይኖርብሃል ባይነኝ እኔ ያው ፍለጋው ይቀጥላል ሁሉ ጊዜ ራስን ቤትኛው የዜማ ቅርጽ ውስጥ ድምፄ በደንብ ቤስት ፐርፎርም ያደርጋል የሚለው ሀሳብ ሁሉ ጊዜ መኖር አለበት እና እሱ ነገር ላይ መበርታት ይኖርብሃል። ሪትሚክሊ የመጀመሪያው ስሪ ፎሩ ወይም የቫልስ ሪትሙ ከዛ ወደ ሲክስ ኤት ሲዞርም ያለው ላይ ቆንጆ ነው። ምንም የሪትም ነገር ብዙ አስቸጋሪ አልነበርም። እነዚህ ናቸው ሀሳቦቼ። ነጥብ 9800። ማህሌት የነፃነት መለሰን ሁሉን ትቼ በጣም ከባድ ዜማ ነው። በነገራችን ላይ ማህሌት እኔ ዛሬ በጣም የገረመኝን ነገር ብነግርሽ እንግዲህ ሰከንድ ሁለተኛ ሳምንታችን መድረክ ላይ ስንገናኝ ከእናንተ ጋር እና በአንድ ሳምንት ሂደት ውስጥ የተሰጠሽን አስተያየት በዚህ ደረጃ መለወጥ በጣም የሚደነቅ ነገር ነው። ብዙ ነገሮች ተስተካክለዋል። ኮሚኒኬሽን፣ ኮንፊደንስ ያስታውቃል፣ መድረክ ላይ ያለሽ ነገር እሱ በጣም ጥሩ ነው። በራስ ድምጽ ማዜም የምንለው ሀሳብ አንቺ ጋር ምንም ችግር የለም። ወደ ነፃነት ሲሄድብሽ አልሰማንም። ማይካ ተቃቀምሽ ወዝ ቬሪ ፕሮፌሽናል በጣም ጥሩ ነበር። ማይካ ተቃቀምሽ። ወደ ሀሳቡ ስመጣ ቢስተካከሉ ኖሮ የማስባቸው አንደኛ ከቀኝት ጋራ በጣም በጣም ሙዚቃው ቀኝት ላይ ከባድ ነው። ሙዚቃው የዜማ ስትራክቸሩ ከቶቹ ኢፌክቱ ምናምን ያለበት ቦታ ላይ አሬንጅመንት ውስጥ ያሉት ኮርዶች በጣም ፕሮፌሽናል የሆነ አሬንጅመንት ነው። በደንብ ጆሮ ይፈልጋል። እነሱ ሳያሳስቱሽ አንቺ ትክክለኛው ያንቺ የዜማ መነሻ ሀረጎቹ ላይ ለማረፍ የዜማ ሲነሱ ኖቶቹ ላይ ለማረፍ በጣም ሲሪየስ የሆነ አደማመጥ ይፈልጋል እና እሱ እሱ ጋር ትንሽ ሚስ ያረግሻቸው ነገሮች አሉ። የዜማ ሀረጋት ሲያልቁ ደግሞ በቃ ልክ አይደለም ማስተላለቃቸው፣ ቸልተኝነት የተሞላበት አይነት አዛያዚያም ነው የሚመስለው። መነሻውም መሀሉም መጨረሻውም እኩል ዋጋ አለው። የትኛውም የዜማ ክፍል የማይረባ አይደለም፣ ወይም ዋጋ የሌለው አለ ማ እኩል የሁሉም ድምር ነው መጨረሻ ላይ ውበት ሆኖ የሚሰማው። ድምጽሽ በጣም ቀጭን ነው፣ በቃ በጣም በጣም ቀጭን ነው። ያ ተፈጥሮ ነው፣ ምንም ሊደረግ አይችልም። ግን ከዛ ደግሞ አንቺ በጣም ኪ ወደ ሀይ ስትሄጂ ጭራሽ እያልሹ አለ። በጣም የነበርሽበት ኪ ከአቅምሽ በላይ ነው። ዜማው ወደ ላይ ሲወጣ በጣም ነው የምትቸገሪው ለመድረስ። ይሄ ሁሉ አያስፈልገውም። ለምን ግማሽ ብትወርጂ በጣም ይሰራ ይሆናል። ምክንያቱም ሎ ላይ ወይም የታችኛው ኖቶች ላይ የዛን ያህል ወደታች ወርዶ የሚያስቸግርሽ ነገር የለም። ግማሽ ብቶ የላይኛው በደንብ ፊክስ ያደርጋል። እና ወደ ላይ የሚሄዱት ዜማዎች ላይ በቃ ቶታሊ ጥሩ አልነበረም። በደንብ በጥልቀት ማዳመጥ፣ በተለይ ከቅኝት ጋር የተያዙትን ነገሮች፣ የዜማዎቹን፣ ቅላጼዎቹን፣ ውስጣ ውስጡን። በጣም ዲቴይሎች አሉ፣ አይደለም እኛ እንደ ሙዚቀኛ የምናዳመጣቸው ነገሮች እነሱን በደንብ የማዳመጥ ነገር ቢኖር ጥሩ ነው። እኔ ጋር ለሽ እሺ፣ ኤርሚያስ ዘሪሁንና ማህሌት ስንሻው እንኳን ደህና መጣችሁ። ከኤርሚያስ ጀምራለሁ። ኤርሚያስ ዘሪሁን የተፈራ ነጋሽን ጎኔን ላሳርፈው የሚል ዜማ ነው ይዘው የመጣው። በጣም ጥሩ ዜማ በደንብ ለፈተና መሆን የሚችል እና መገምገም የሚቻልበት ነው። ያንተን ድምጽ ይዘ የመጣው በራስህ ድምጽ የተፈራ ነጋሽን ማዜምህ በጣም አደንቃለሁ። ለምን ብዙ ጊዜ የተፈራን የሚያዜሙ ሰዎች ወደ እሱ የድምጽ ስትራክቸር ይሄዳሉ፣ እና አንተ በራስ ቀለም በራስህ ድምጽ ነው የሄድከው። ና ይሄ በጣም የሚደነቅ ተሰጦ ነው። ስሜት መረዳትና ማጋባት ላይም በጣም ጥሩ ነበርክ። ቆንጆ ነበር እሱ። ባይሆን ብዬ የጻፍኳቸውን ነጥቦች፣ አንዱ ዜማዎቹን ቅላጼውን በደንብ ካለማዳመጥ ወይም ደግሞ ፈልገ ይሁን አንዳንድ ቦታ ስቀይረው ዜማውን አልመስል ያሉበት ቦታዎች አሉ። ለምንድን ነው የማይነኩ አሉኮ፣ ወደህም ለመቀየር ብትፈልግ እንኳን የዜማውን ስትራክቸር የማያበላሹ መሆን መቻል አለበት እና አንዳንድ ቦታ ዜማውን የማይመስሉበት ቦታ ነበረው እና ከአደማመጥ ከሆነ ዘፈን የምታዳምጥበትን መንገድ መቀየር አለብህ። ፈልገህ ከሆነ ደግሞ የቀየርከው የሚቀየርበትን ቦታ ማወቅ አለብህ። ስለዚህ ሁለቱን ነገሮች ለይተህ በደንብ ለሚቀጥለው እንደምትዘጋጅበት ተስፋ አረጋለሁ። እያንዳንዷን የዜማ ቅንጣት በደንብ በተቀለጸው ልክ አዳምጠ ወይ ራሱን ማድረግ ነው ወይ ከቀየርከውም የዜማውን ስትራክቸር ሳይነካ ቢሆን ጥሩ ነው። ከቅኝት ጋር በተያያዘ ብዙ ቦታዎች ችግር ነበሩ። እነዚህንም አንቺ ወዬ እንደመሆኑ ብዙ ጥንቃቄ ይፈልጋል፣ ብዙ ኤክሰርሳይዝ ይፈልጋል። እሱን አስብበት። ዘጠኝ ሺ ሰባት መቶ ሀያ ነው ኔ ጋር ያለ። ማህሌት ስንሻው የነጻነት መለሰ ሁሉን ትቼ የሚለውን ዜማ ይዘሽ ነው የመጣሹ። በጣም ቆንጆ ዜማ በደንብ አድርጎ መድረኩን የሚመጥን ነው ይዘሽ የመጣሹ። በጣም ቆንጆዬ ቀጭን ድምጽ አለሽ። ባለፈው ስትመጪ እዚህ ለኛል ትንሽዬ ቆንጆ ድምጽ አለሽ ብዬ ኮሜንት አድርጌሽ ነበር። አሁን የተሰጠሽን አስተያየት ተግባር ላይ ትልቅዬ ቆንጆ ድምጽ አድርገሽዋል በደንብ። ዛሬ ኢነርጂ ነበርሽ። ዛሬ ጥሩ ደስ ያለኝ ነገር ፈታ ብለሽ ነው ስትዘፍኝ የነበረው። ሪትሚካሊ ታይት ነበርሽ። ዘፈኑ ከባድ ነው። በዚህ በቀጭን ድምጽ ነጻነት እንደቀለጸችው ያክል ለመቀለጽ ሙከራ እያደረግች ነበረ። ግን ምንድነው እዚህ ጋር አሁን ዛሬ ባይሆን ኖሮ የበለጠ ጥሩ ይሆን ነበረ ብዬ የማስበው ብሩኬ የጻፍኩትን ተጋርቶኛል። ግማሽ ድምጽ ቢወርድልሽ ኖሮ እንደዚህ ቀጥል አይል ሞዴል። አይ በጣም ቀጠነና፣ የዘፈኑን እንዴት ነው ውበት ትንሽ ቀነሰ አድርጎታል። ና ዜማ ስትመርጪ በየትኛው ኪውስ ብዘፍነው በደንብ ኮምፎርታብል ሆኜ ዘፍናለሁ የሚለውን በደንብ አስቢበት፣ ከሙዚቀኞቹ ጋር በደንብ ተመካከሪ። በዚህ ምክንያት ብዙ ቦታዎች ጋር ከቅኝት ጋር በተያያዘ ችግሮች ነበሩት። ግን እኔ ዛሬ ከነበረሽ ነገር በጣም የተለወጥሽባቸው ነገሮች በጣም ገዝተውኛል። እኔ ጋለሽ ውጤት 9750 ነው። እሺ ብዙ ሀሳብ ተነስቷል። ከኤርሚያስ ልጀምር። ኤርሚያስ እንግዲህ አንቺ ውዬ ቅኝት ላይ ያለ የሙዚቃ ሙዚቃ ምርጫ ረካው ጥሩ ነው እንደ ዘፈን የመረጥከው። ዛሬው ደግሞ በተሻለ ድምጽህን ብራይት ሆኖ በቃ ለመስማት እድሉን አግኝቻለሁ። ምናልባት እኔም ባይሆን ብዬ የማስባቸው ነገሮች ምንድን ነው? ዜማዎቹ ሳይሸራረፉ ቅልጽ ብለው ብንሰማቸው ጥሩ ነበረ እና ሌላው ሁለተኛው ችግር ብዬ የማስበው ደግሞ ሁለተኛው ሪትም የሚቀይርበት ቦታ ላይ በደንብ በጎላ ሁኔታ ቅኝት የመፍረስ ነገሮችን ሰማና ዜማዎቹን ጸጥ ብሎ ዝም ብሎ የማለት ፣ አሁን ይህ ብዙ ጊዜ ድምፃውያኖችን የሚሸውር ነው። ችክችካ ስለሆነ ብቻ አይዜም ማለት አይደለም በዛ ጭፈራ ውስጥ የሚያስጨፍር የሚሆን አንተ ግን ስራ መስራት አለብ። እንኳን ውድድር አደለም ድንገት ብዙ ሰው ይሰማሃል ማለት ነው። ስለ ስላስጨፈረ ብቻ ዝም ብሎ ኖርማል እያደረጉ ዘፈኖችን መስፈን ጥሩ አደለም። ባለፈው እንዳልኩ እንግዲህ ውድድሩ እየከረረ ሲመጣ ነው ውድድሩ እየከረረ ሲመጣ እነዚህ እነዚህ ነገሮች ጎልቶ የመታየት ነገር ና ትንሽ እንደ ስራ ብታየው ጊዜ ብትሰጠው የሚለው አስተያየት ምክንያቱም የተፈጥሮ ድምፅ በጣም አሪፍ ነው ስለዚህ እነዚህ ነገሮችን ትንሽ ብታሳድጋቸው። ኤርሚያስ 9750 ነው የሰጠኸው። ማህሌት እንደተባለው ጥሩ ዝግጅት አድርገሽ ነው። በአንድ ሳምንቱ ስለውጥሽን በጣም ነው ማደንቀው። በጣም አሪፍ ነው። የዜማ ምርጫሽ በጣም አሪፍ ነው። ሚዚካሊ በደንብ እንደተባለው ለፈተና የሚሆን በደንብ በተለይ ሪትም ካሊም ደግሞ ትንሽ እንትሮች የሚያስቸግሩ ቦታዎች አገባብና አወጣጣቸው አሬንጅመንቱ አስቸጋሪ ሆኖ አንቺ ግን ጥሩ ነበር ሪትም ላይ እና ይሄ በጣም የሚደነቅ ነው። ፒች የመጀመሪያው የዜማ ክፍል ላይም ጥሩ ነበረች። ከሁለተኛው የዜማ ክፍል በኋላ ነው እንግዲህ በተለይ ትንሽ ወደ መጨረሻ ላይ አይኑ ምናምን የሚለው ጋር ያለው በጣም ጆሮ የሚወጋ ድምፅ ነገር እና ከሁለቱ ጓደኞች ጋር መስማማው ምንድን ነው ግማሽ ቢወርድ ምንም ጥያቄ የለው። ግማሽ ቢወርድ ችግሩ። ሌላው ደግሞ በጣም መነሳት እዚህ ዘፈን ላይ ያለበት ጥናት ስታጠኑ ቴምፖ በጣም ነው የፈጠነው እኛ ለምሳሌ ስቱዲዮ ውስጥ ሪኮርድ ስናደርግ ቴምፖውን ጨምረን ለአድማጭ እናወጣዋለን። ስቴጅ ላይ ሲሰራ ግን ጎትተው ነው የሚሰሩት ዘፋሪዎች። እና ይሄ ቴምፖ በጣም ነው የተንቀለቀለው። በዛ ላይ ብዙ ፈታኝ ሙዚቃ ሆኖ በዚህ ፍጥነት ውስጥ ነው ወገ እና ትንሽ የፈተነሽ እችን ነገር ቢታሰብበት ጥሩ ነበረ። ውጤት 9700። እናመሰግናለን ዳኞቻችን። አጣጨብጫ